ኤክስኪውዝ ሚ ዲጄ ሊ ዩ እኔና ሰይፉ የምንፎካከርበት ያልኩ ነው። ለመመለስ ያህል ሰይፉ ሳተርዴይ ሾ አለው፣ እኔ ሳተርዴይ ሾ አለው። ሰይፉ ፈንታውን ታስታውስ እንደሆነ የቅዳሜ ምሽት ላይ ምሽት ላይ ምሽት ላይ የእሱ ሾው የሚጀምረው ሶስት ሰዓት ላይ ነው። የዲጄ ሊ ሾው ግን የሚጀምረው አራት ሰዓት ነው። ይህም በተደጋጋሚ የራሴ ጣቢያ ጠይቄ አልተመለሰልኝም። ስለዚህ አራት ሰዓት መጀመር ግድ ነበረብኝ። እሱ እስከ ስድስት ነበር የሚቆየው። እኔ እስከ ሰባት ቆያለሁ። እስከ ሰባት ስለምቆይ ከዛ የነሱ አንድ ሰዓት አስጀመር እስከ ሰባት መቆየት ጀመረ። እኔ ከልጅነት የሰይፉን ሰማው ስለነበር የሰይፉን ሾዎች በደንብ አውቀዋለሁ። ሄሎዲ ዲያስፖራ የሚል ፕሮግራም ነበረ አለ ዲያስፖራ ከስድስት በኋላ ኧረ ሴይፉዬ ኤክስኪውዝ ሚ ስድስት ሰዓት ሲል እኔ ገና አምስት ሰዓት ሲል ላይ ሚክሴን እጀምራለሁ። እኔ አቅልጨው ሰማይ ምድሩ ተነቅንቋል። መላ አዲስ አበባ ታደሰ ይሞት ከጫፍ እስከ ጫፍ የእኔ ሙዚቃ ይተደብላልቋል። እኔ አየሩን አጭሸዋለሁ። ድብልቅልቁ ወጥቷል በዛ ሰዓት ላይ ኮምፕሊትሊ ይሄንን ደግሞ ሌላ የፕሮግራም አዘጋጆች ሲነግሩኝ ነበረ ሲወጡ ላይክ እሱ ብቻ አይደለም እኔ መጨረሻ ላይ መናረጋለሁ መሰላችሁ የሆነ ሰዓት ላይ ወጥቼ አንዴ ሾፌውን መለስ ነበር ለንስታፕ አደርግና አንዴ የዚህን ያልነበረ ምሳ አንዴ ወጥቼ በመኪና አንዴ ከአምባሳደር ስለሆነ ኛ አንዴ ይወጣሉ አንድ ወጥቼ ከላዳ ከምናም ከዛ እኛ ነን ኦኬ እመጣለሁ እገባለሁ ጥያቄ አልነበረውም ያ ሰዓታችን ያፎካከረን ነበረ ጥያቄ ሌላው ድርሹ ዳናን ይዞ ሲመጣ ነው ሰይፉ ድርሹ ዳናን ይዞ የመጣበት እንትን እሱም ተጠቅሟል አድቫንቴጅ ዓርብ ምሽት ላይ እኔ ሶስት ሰዓት ነው የምጀምረው ለእሷ ሁለት ሰዓት ሰጣት ጉድ እኔ ድርሹ በመምጣቷ ምንም ተቃውሞ የለኝም ሰው ግን እየደወለ ሳይድ ሄሊ ሰይፍ ካገባሽ ደግሞ ፕሮግራም ምናምን ይለኝ ነበር። ነው የዛ ሰዓት ነው ያቦቋት ደቡብ ላይ ያለች ሰው ይለኛል። አንቺ የምታስመስ እንዴት እንትነት እንዴት ችግር የለውም ከመሆን እንደ አሪፍ ነው። ሌላ ሶስት አሁን ሶስተኛ ሰው እየጠበቅኩ ነው። ሌላ እንዴት የለም ብዬ ውላ እንዴት ለምን አልመጣም ነው ፕሮብለም። እና ደስ ይላል እንደዚህ መሆኑ። ግን ሶ ያ ነው። ሌላ ነገር የለም። ማይሆን ነገር ባይደረግ ጥሩ ነው። ልጁ የካናዳ ህይወቱን እናውቀዋለን፣ ማንም ያውቀዋል። ካናዳ ላይ ያለ የሆነ ነገሮች ሴቶችን ቆንጅዬ እንደዚህ ምናምን ምናምን ይላል። ከዛ የተረፈ ምንም ነገር ስፖርት ላይ ጎበዝ ነው። ግድ ጥሩ ቁመና ስፖርት ይሰራል፣ ጎበዝ። ከዛ በተረፈ ምንም ኳሊቲ የለውም። እውነቱን ነው የምነግረሽ። እና ሰገጤነት እንደ ጥሩ ነገር ታይቶ ኤክስፕላኔሽን ሲመጣ በጣም አስቆኛል። እኛ ሰገጤ ሰገጤ ነው፣ ኤክስፕላኔሽን አለ ፋርነት ነው ፋርነት ነው አለቀ። አይን የወጣ ፋራነት ነው። ማንም ሰው ካልቸር አለው ባህል አለ። ኢትዮጵያውያን ባህል አለን የራሳችንን የቻል ነው። አዲስ ነገር እሱ ይዞ ሊመጣ የሚችለው ምንም ነገር የለም። እና መጠየቅሽ ጥሩ ነው ግን ሲያስረግጥ ገግም ማለቱን ኤክስፕሌን ሲያደርግ፣ ድሮስ እሱ በጥሩ እንጂ ኤክስፕሌን የሚያደርግልሽ በመጥፎ ነው እንዴ?